የሚሸጥና የሚከራይ ቤት ይዘን መጥተናል። ሰላም ጥና ስጥልኝ፣ ውድ ተመልካቾቻችን እንዴት ናችሁ? ዛሬ አምስት መቶ ካሬ ላይ የተሰራ ጂፕላስ ቱ እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ የሚሸጥ ቤት ይዤላችሁ መጥቻለሁ እንደዚሁም ጂፕላስ 3 ኤልሼ ቤት ሰራላት እጅግ በጣም ቆንጆና ዘመናዊ የሆነ ቤት አንድ ሺ ሁለት መቶ ካሬ ላይ የተሰራ የሚከራይም ቤት እየላቸው መጥቻለሁ። ውድ ተመልካቾቻችን ስለ እነዚህ ቤቶችን መረጃ በዚህ ቪዲዮ የሚያስቃኛችሁ ይሆናል። እናንተም እስከ መጨረሻ እንድትከታተሉ በዚሁ እየጋበዝኩ ተመልሰን መጥተናል። ውድ ተመልካቾቻችን 500 ካሬ ላይ የተሰራ ጂ ፕላስ 2 እጅግ በጣም ቆንጆና ዘመናዊ የሆነ ቤት ልናስጎበኛችሁ ነው። እንግዲህ ራሱን የቻለ ሰርቪስም አለው። ሰርቪሱም ጂ ፕላስ ዋን እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ነው። ውድ ተመልካቾቻችን ሳሚት የኛው ሰፈር እጅግ በጣም የሚያምርና ቆንጆ የሆነ ቤት ነው። ይዜን የመጣ ነው እንግዲህ ግቢው ስድስት መኪና ማቆም የሚችል ፓርኪንግ አለው። እንደዚሁም በግሪን የተሸፈነ እና እጅግ ቆንጆ ሆኖ የተሰራ ግቢ አለው። ሳሎኑ በጣም ሰፋ ያለ ሳሎን አለው። ኦፕን ኪችን አለው። ሳርብዝ ላይ ክሎስድ ኪችን እና ሶስት መኝታ ቤቶች አሉት። በአጠቃላይ ይሄ ቤት ዋና ላይ ስድስት መኝታ ቤቶች አሉ። ሰርቪስ ላይ ሶስት መኝታ፣ በአጠቃላይ ዘጠኝ መኝታ ቤቶች አሉት ማለት ነው። እጅግ በጣም ቆንጆና ዘመናዊ ሆኖ እየተሰራ ቤት ነው። ውድ ተመልካቾቻችን እንደሚታዩት እጅግ በጣም ቆንጆና የሚያምር ኦፕን ኪችንም አለው። የዚህ ቤት ዋጋ በተመለከተ ደግሞ ውድ ተመልካቾቻችን እጅግ በቅናሽ ዋጋ ለሽያጭ ቀርበዋል። አምስት መቶ ካሬ ላይ የተሰራ ጂ ፕላስ ቱ ሳርቢሱ ጂ ፕላስ ዋን ቆንጆና ዘመናዊ ሆኖ የተሰራ ቤት ስለዚህ የዚህ ቤት ዋጋ መቶ አስራ አምስት ሚሊዮን ብር ብቻ ያሉ ነው። እንግዲህ የሚገኝበት ሰፈር ሰሚት አካባቢ ነው። ሰሚት ሲንሸን ተብሎ በሚጠራበት ሰፈር አካባቢ ይገኛል። ሰፈረው ኮምፓውንድ ነው። ከዋና አስፋልት ሁለት መቶ ሜትር ገብቶ ይገኛል። እጅግ በጣም ቆንጆ እና ዘመናዊ ሆኖ የተሰራ ቤት ነው። ውድ ተመልካቾቻችን እንግዲህ የመሰረተ ልማቱ እዛ ሰፈር ያለው እጅግ በጣም በለማ ውቴ ሁኔታ ላይ የሚገኝ ሰፈሩ ኮምፓውንድ እጅግ በጣም ቆንጆ ሆኖ የተሰራ ቤት ነው። ስለዚህ ውድ ተመልካቾቻችን፣ እንደዚሁም የላይ ፕሮፐርቲ ቤተሰብ የሆናችሁ ወገኖቻችን ይሄን ቤት መግዛት ከፈለጋችሁ 0911 689665 ላይ ሄሎ ብትሉ ላይ ፕሮፐርቲ አለው ይላቸዋል። ይሄንና እነዚህን የመሳሰሉት ቤቶች እጅግ በጣም ቆንጆና ዘመናዊ ሆነው የተሰሩት ሰሚት ሲንሸይን አካባቢ ይገኛሉ። ስለዚህ እናገናኛቸዋለን፣ ይደውሉልን። በሁለተኛ ደረጃ ደግሞ ይዘን የመጣነው የሚከራይ አንድ ሺህ ሁለት መቶ ካሬ ላይ የተሰራ እጅግ በጣም ቆንጆ ሆኖ የተሰራ ቤት ይዘንላቸው መተናል። እንግዲህ ይህ ቤት 32 ክፍሎች አሉት። ግቢው እጅግ በጣም ሰፊ ነው። ከ30 እስከ 40 መኪና ማምቆም የሚችል በጣም ሰፋ ያለ ግቢ አለው። እንደሚታዩት እጅግ በጣም ቆንጆ ሆኖ የተሰራ ቤት ነው። እንግዲህ ይህ ቤት ሰላሳ ሁለት ክፍሎች አሉት። ሰላሳ ሁለት ክፍሎቹም ላይ ሻውር ሽንት ቤት አለው እና ቁም ሳጥንም አለው። እጅግ አነስ አነስ አለው ብሎ የተሰሩት ቁምሳጥን አለው፣ ሻወር ሽንት ቤት አለው። ከዛ በተጨማሪ እንደ ቢሮ ለመጠቀም ያል ስድስት ክፍሎች አነስ አነስ ብሎ የተሰሩት ደግሞ ለብቻ ስድስት ክፍሎች አሉት እንግዲህ ለፔንሲዮን የምትፈልጉት፣ ለትምህርት ቤት፣ ለኬጂ፣ እንደዚሁም ለተለያየ አገልግሎት ለቢሮ የምትፈልጉት ምርጥ ኢትዮጵያኖች እንግዲህ ይሄን ቤት መከራየት ትችላላችሁ። እንደሚታዩት በጣም ሰፋ ብሎ እየተሰራ ግቢ አለው። ቤቱም እንደሚታዩት እጅግ በጣም ቆንጆ ሆኖ የተሰራ ቤት ነው። እንግዲህ ለዚህ ቤቱም የክራይ ዋጋ ተቆርጦለታል እጅግ በጥናሽ ዋጋ ይከራያል ማለት ነው። እንግዲህ ሶስት መቶ አምሳ ሺ እያሉ ነው በወር ድርድር አለው። ትክክለኛ ተከራይ ከመጣ እንግዲህ ተደራድሮ መከራየት ስለሚፈልጉ ውድ ተመልካቾቻችን እንግዲህ ይህን ቤት መከራት የምትፈልጉ ካላችሁ በዚሁ በስልክ መስመራችን እንድትደውሉልን። እንግዲህ ይሄ ቤት ለእናንተ ነው የተዘጋጀው ይላችኋል። ክፍሉም ይሄን ይመስላል። ከእያንዳንዱ ቤት ሻወር ሽንት ቤት አለው። እጅግ በጣም ቆንጆ የሆነው ቤት ነው። እንግዲህ ይሄ ቤት ለፔንሲዮን አልጋ ክፍል ማለት ነው ለም መስራት የሚፈልገ ሰው በጣም ያዋጣል ማለት ነው። በጣም ከእያንዳንዱ ቤት ሻወር ሽንት ቤት አለው። እጅግ በጣም ቆንጆ ሆኖ የተሰራ ነው። ሲኤምሲ አካባቢ ይገኛል። ይደውልሉል 091 56 33 89 ላይ ይደውሉልን። እንግዲህ ውድ ተመልካቾቻችን፣ ይህንና እነዚህን የመሳሰሉት ቤቶችን በየቀኑና በየጊዜው ይዘን እንመጣለን። እንግዲህ ኢላይ ፕሮፐርቲ ቻናላችን ሰብስክራይብ አርጋችሁ እንግዲህ ሁሌ የምንለቃችሁ ቪዲዮ እናንተ ጋር እንዲደርስ ማድረግ ትችላላችሁ። እንግዲህ በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ቸር ሰንብቱልኝ።